ሰላም እንዴት ናቸው? ኢዶት ሚዚክ ስቱዲዮ ቤተሰቦች እኔ ሙዚቀኛ ንባየል ነኝ። ዛሬ ደግሞ ይዤላችሁ የመጣሁት ትምህርት ትዝታ ማይነር ስኬሎች እንዴት ይገነባሉ፣ ኮርዳቸው ምን ይመስላል የሚለውን ነገር እናያለን። ትዝታ ማይነርን ከመስራታችን በፊት የእኛ ትዝታ ማይነር ቅኝትን ለማግኘት ማይነር ስኬሎችን መገንባት መቻል ያስፈልጋል። ፓራለል ማይነር ስኬል እና ስለ ሪላቲቭ ማይነር ስኬል ከዚህ በፊት አስተምሬያቸዋለሁ። ፓራለል ማይነር ስኬል ማለት ዘሴም ኪ ላይ ሆነን ሜጀር የነበረውን ማይነር ስናደርግ ነው። ሪላቲቭ ማይነር ስኬል ደግሞ ማለት ከማንኛውም ኤኒ ሜጀር ስኬል ላይ ወደኋላ ሶስት ወይም ወደፊት ስድስት ቆጥረን የምናገኘው ሪላቲቭ ማይነር ስኬል ይባላል። እሱን ካወቅን ደግሞ ማይነር ስኬሎች በሶስት ይከፈላሉ ብያቸዋለሁ። ናቹራል ማይነር ስኬል አለ፣ ሃርሞኒክ ማይነር ስኬል፣ ሜሎዲክ ማይነር ስኬል አለ። እነዚህ ነገሮች በጣም ነው የሚጠቅማችሁ፣ ማወቃችሁ አሪፍ ያደርጋቸዋል። ኮርድ ቲንኪንጋችሁ ሶሎም ለማድረግ ብዙ ጊዜ እነዚህ እስኬሎች ተመራጭ ናቸው። ትዝታ ማይነር ቅኝት እና ኮርዶቹ ምን ይመስላሉ የሚለውን ነገር እናያለን። ሲሜጀር ስኬል ምንም ሻርፕ ፍላት የለው። ፓራል ማይነር ስኬል ያልኳችሁ ዘሴም ኪ ላይ ናለ። ሲሜጀር ሆኖ ማይነር ስናደርግ ይሄ ፓራል ማይነር ስኬል ነው የተጠቀምኩት። ስለዚህ የዚህ ማይነር ስኬል ሶስት ፍላት ይኖራል። ይሄ ኢፍላት ሜጀር ስኬል ካወርግን ኢፍላት ሜጀር ስኬል ላይ ሶስት ፍላት አለን። ኢፍላት፣ ኤፍላት እና ቢፍላት። ስለዚህ እነዚህም ፍላት ይዘን ወደ ሲ የምንመጣው። ስለዚህ ሜጀር ስኬል ላይ ምንም ሻርፕ ፍላት ለሌለን፣ እዚህ ጋር ደግሞ ዶ ማይነር ስንሰራ ሶስት ፍላት አለን። ሰርድ እና ሲክስዙ፣ ሰቨንዙ ፍላት ያደርጋል። ያ ማይነር ዳያቶኒክ ስኬል ይባላል ልክ እንደ ሜጀር ስኬል ከማንኛውም ሜጀር ስኬል ላይ አራተኛውና ሰባተኛውን ድምፅ ስናስወጣ የምናገኘው ቅኝት ትዝታ ሜጀር ነው፣ አይደለም? ልክ በዛው መንገድ ከማይነር ዳያቶኒክ ትዝታ ሜጀር ላይ አራተኛ ነው የለንም ሶል ላ ሲ ዶ። ስለዚህ አራተኛውና ሰባተኛው ድምፅ ከሜጀር ስኬል ላይ ስናስወጣ ምን እናገኛለን? ትዝታ ሜጀር ስኬል እናገኛለን። መሳሳይ መንገድ ልክ ዶ ማይነር ላይ ስንመጣ አራትና ሰባተኛውን ድምፅ እናስወጣለን። ዶ ሬ ሚ ፍላት ከዛ ኤፍ የለንም፣ ሶር ከዛ ላ ፍላት፣ ሰባተኛው ቢ የለንም። ትዝታ ማይነርን በቀላሉ አግኘን ማለት ነው። ትዝታ ሜጀር ስኬል የነበረውን ሶስተኛውና ስድስተኛውን ድምፅ ፍላት ማድረግ ነው። ፍላት ስናደርግ ትዝታ ሜጀር ላይ ዶ ሬ ሚ ሜጀር ሰርድ ነበረ፣ ማይነር ሰርድ ይሆናል። አይደለ ከዛ ደግሞ እዚህ ጋር ትዝታ ሜጀር ሲግዙ ላአደለ ላፍላት ያደርጋል። እዚህ ጋ ሶስተኛውና ስድስተኛውን ድምፅ ፍላት ስናደርግ የምናገኘው ቅኝት ትዝታ ማይነር ስለሚ ዶ ሬናችራ ኢፍላት ሶ ላፍላት ዶ ላፍላት ላፍላት ሶል ናችራል ኢፍላት ሬናችራል ይህን ካወቀ ኮርዶቹ ደግሞ ልክ እዚ ጋር ማይነር ዳያቶኒክ ስኬልን ከሰራን በኋላ ኮርዶቹ በደብ አናላይዝ ማድረግ ነው። ለምሳሌ ማይነር ስኬል ነው የሚሰራን ሰርዱ ፍላት በሰከሉ እንደገና ፎርዝ መጠቀም ይችላለን። ሳዶ ኢፍላት ሚዲያስ ስለዚህ ዶት፣ ከዛ ኤፍ ማይኖር ኮርድ መጠቀም ይችላለን እንደገና ፋርስቱ ማይነር ኮርድ መጠቀም እንችላለን። ለዚህ ፈርስት ሳድን ለሰርዱ መጠቀም እንችላለን። ለቲቭዙ ደግሞ ጂ ማይኖር ኮርድ ፎርዝንም መጠቀም ይችላለን። ሊጫ ሰከንድ ፍላት ሊጫ ሜጀር ኮርድ ኤ ፍላት ሜጀር ኮርድ ተመልሶ ዶ። ስለዚህ አሁን ለሰከንዱ ዲሚኒሽድ ኮርድ መጠቀም ይችላል። ሲምፕል የሆኑ ኮርዶችን መጠቀም እንችላለን። ስለዚህ አሁን አይከብዳችሁም ማለት ነው። ዋናው ግን አሁንም የምነግራችሁ አሁን እዚህ ጋር የታችሁ ሆን ልሰሩ ትችላላችሁ ግን ፎርሙላው ምንድን ነው? ቲዎሪው ፓርትን በደንብ አርጋችሁ ስለ ሙዚቃ እውቀታችሁ ትንሽ ሰፋ እያለ ሲመጣ በዛው ልክ የምትጫወቱ ነገር ይበልጥ እያማረ ይመጣል። ስለዚህ አሁንም ቅድም እንዳልኳቸው ነው ሜጀር ስኬሎችን በደንብ ማወቅ ያስፈልጋል ማይነር ዳያቶኒክ ማይነር ስኬሎችን ማወቅ ያስፈልጋል። ትዝታ ማይነር ኮርድ አወቅን ማለት በቀላሉ አምባሰል እንሰራን ማለት ነው። አምባሰል እንሰራለን ማለት ነው። ከትዝታ ማይነር ከድምሱ ስንነሳ አምባሰል ያገኛል። ገብታችኋላል። እና ስለዚህ ትኩረት ማድረግ ያለባችሁ ስኬሉ ላይ ነው። ስኬሉ እንዴት ይገነባል? ማይነር ስኬል ብቻ ተብሎ አይደለም። ማይነር ስኬሎች ሃርሞኒክ ማይነር ስኬል ምንድነው ልዩነቱ፣ ናቸዋል ማይነር ስኬል ልዩነቱ፣ ሜሎዲክ ማይነር ስኬል ልዩነቱ ምንድን ነው የሚለውን ነገር በደንብ አጥርታችሁ ማወቅ ያስፈልጋል። እንግዲህ ለዛሬ የነበረን ትምህርት ይህን ይመስላል። ሀሳብ አስተያየት ካላችሁ ኮሜንቷ ላይ ጻፍ ጻፍ አርጉልኝ። ይህንን ብታስተምረን ብላችሁ የምትፈልጉትን በሙዚቃ ዙሪያ ላይ ጠይቁኝ እኔም እመልሳለሁ። ቪዲዮን ደግሞ ከወደዳችሁ እናንተ ጋ ብቻ እንዳይቀር ሌሎችም እንዲማማሩ ብታደርጉ እያልኩኝ ለዛሬ ነበረኝ ቆይታ ይህን ይመስላል። ቸር ያቆየን። ቻው።